ሰላም ጤና አይስትልን ውድ አድማጭ ተመልካቾቻችን፣ በያላችሁ በሰላምና ጤና እየተመኘን አብራችን ስቆዩ በአክብሮት እንጋብዛለን። ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንዲሁም ኮሜንት በማድረግ ቤተሰብ የሆኑ ለዛ ቲቪ ስለ እውነት። አሁን በቀጥታ ወደ መረጃዎች አመራን። መልካም ቆይታ። የምስራቅ አፍሪካ ቀጠና ትርምስ ምስ ሊፈነዳ ጫፍ የደረሰ ይመስላል። በተለይም በኢትዮጵያና በኤርትራ ያለው አፍላ ወታደራዊ ምልመላና ስልጠና ለማይቀረው ጦርነት ዝግጅት ይመስላል። ኤርትራ ከዋናው የጦር ማሰልጠኛዋ ሳዋ ወደ ኢትዮጵያ ወታደራዊ እንቅስቃሴ ማድረጓ እየተሰማ ነው። በኢትዮጵያም ቢሆን ያለው ወታደራዊ ዝግጅት ያን ያስጠረጥራል። በሁለቱ ሀገሮች የፈሰሰው ደም የሚታወስ ነው። ከሀያ ዓመታት በኋላ የአብይ አህመድን ወደ ስልጣን መምጣት ተከትሎ ወደ እርቅ ማምጣታቸው ይታወሳል። ይህ እርቅም ለጠቅላይ ሚኒስትሩ ለኖቤል ሽልማት ማብቃቱ ይታወቃል። ዳሩ ግን እርቁ ሰሞናዊ እንጂ በመሬት የተደገፈ ግልጽ ግንኙነት ያልነበረው በፖለቲካ ቀመርና ቁማር የተደረገ ነው ሲሉ ብዙ ምሁራን ሲተቹ መክረማቸው አይዘነጋም። የሆነ ሆኖ አሁንም ዳግም እልቂት እንዳይፈጠር ተሰግቷል። በሌላ በኩል በደቡብ ሱዳን፣ በሶማሌ ያለው ፖለቲካዊ ውጥረት ቀጠናውን ለትርምስ እንዳይዳርገው ተሰግቷል። ከእርስ በርስ ጦርነት ወደ ሀገራት ጦርነት እንዳይሻገር ተንታኞች ምልከታቸውን እያጋሩ ነው። የብልጽግና ሊቀመንበር ጠቅላይ ሚኒስትር አብይ አህመድ በወታደር የሚመራው መንግስታቸው ከኢትዮጵያ አልፎ ለሀገሩ የሚበቃ ጥይትና መሳሪያ በሆሚቾ አሙኒሽን ኢንጂነሪንግ ኢንዱስትሪ እያመረቱት መሆኑን ተናገሩ። ብሬን፣ ስናይፐር፣ ክላሽ ታንክና መድፍ በዘመናዊ መልኩ አምርተው ለገበያ ማቅረባቸውን ገልጸዋል። ጠቅላይ ሚኒስትሩ እኔ ወታደር በመሆኔ የሀገሪቱን ወታደራዊ አቅም ከነበረበት ውስንነት ወደ ላቀ ደረጃ ከፍ ማድረግ ብቻ ሳይሆን መንግስታቸውን ከስጋት ቀጠና ነፃ ማድረጋቸውንም ገልጸዋል። ዳሩ ግን ከበቂ ምግብ ማምረት ወደ በቂ ጥይት ማምረት ተሸጋግረናል፣ በዚህም ኢትዮጵያን አጽንተናል አንጸናል ያሉት ንግግር በብዙዎች ዘንድ ጥያቄን ፈጥሯል። ብዙዎችም በዚህ ወቅት ጠቅላዩ ብቅ ያሉት አንድም በውስጣቸው በትጥቅ ትግል እየፈተኗቸው ላሉት ቡድኖች አለያም ለጎረቤት ሀገራት ዛቻና ማስፈራሪያ የሚሆን ምላሽ ነው ብለዋል። የኢትዮ ኤርትራ ውጥረት መንግስቱን ተከትሎ ስድስት መቶ የኤርትራ ስደተኞች ከኢትዮጵያ መባረራቸውን አምኒስቲ ኢንተርናሽናል አስታውቋል። አምኒስቲ ኢንተርናሽናል ስደተኞቹ በግፍና ህግን ባልተከተለ መንገድ ነው የተባረሩት ብሎ የኢትዮጵያን መንግስት ከሷል። አምኒስቲ ኢንተርናሽናል ክሱን ለተመድ ሰብአዊ መብቶች ምክር ቤት አቅርቧል። የኢትዮጵያ መንግስት በበኩሉ ክሱን አስተባብሏል። የኢትዮጵያ መንግስት በምላሹም የኤርትራ ስደተኞች ብቻ ሳይሆኑ የሌሎች ሀገራት ስደተኞችን ቢሆኑ ህገወጥ ስደተኛ ከሆኑና ህገወጥ ሰነድ ከያዙ ከሀገር ማስወጣቴን እቀጥላለሁ ብሏል። የሆነውም ይኸው ነው ብሏል። ጨምሮም የሀገሪቱን ህግና ደንብ ከተላለፉና ለሀገሪቱ ደህንነት ስጋት ከሆኑ ስደተኞች ላይ እርምጃ መውሰዴን እቀጥላለሁ ሲል እንቅጩን አሳውቋል። በህወሃትና በብልጽግና ጦርነት ምክንያት ምናልባትም በሚሊዮን የሚቆጠሩ ልጆቿንና በብዙ ቢሊዮን የሚገመት ሀብትና ንብረት ያጣቸው ትግራይ አሁንም በሁለት አዳራሽ መሰብሰቧን ቀጥላለች። ከትላንቱ ያልተማረው ህወሃት አሁንም የትግራይን ህዝብ ከድጥ ወደ ማጡ ማስገባቱን ቀጥሏል። ደብረ ጽዮን በአንድ አዳራሽ፣ ጌታቸው በሌላኛው አዳራሽ ለአንድ ጌታና ለአንድ ንጉስ እንጂ እንዴት ለሁለት ጌታና ለሁለት ንጉስ መገዛት ይቻላል ለሚለው ጥያቄ ምላሽ ታተዋል። በአቶ ጌታቸው ረዳ የሚመራው ጊዜያዊ አስተዳደር ምክር ቤት ወሳኝ የሚባሉ ውሳኔዎችን አስተላልፏል ሲባል በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድንም ማዕከላዊ ኮሚቴውን ሰብስቦ የራሱን ውሳኔ ያሳርፏል ተብሏል። ከህወሃት ማዕከላዊ ኮሚቴ አንዷ የሆኑት ፈትለወርቅ ገብረ እግዚአብሔር ወይም በቅጽል ስማቸው ሞንጆሪኖ ከሆራይዘን ፍሪ ጋር በነበራቸው ቆይታ ስለ ወቅታዊ ሁኔታዎች ገልጸዋል። ሞንጆሪኖ የህወሃት መከፋፈል ምክንያቱ የጌታቸው ረዳ ፈላጭ ቆራጭ አካሄድ ነው ብለዋል። አስተዳደሩ የካድሬንና የማዕከላዊ ኮሚቴን መሰብሰብ ከልክሎ እሱ ያልፈለጋቸውን ማዕከላዊ ኮሚቴ አባላትን አባሯል ብለዋል። ሞንጆሪኖ ጨምረው ህወሃት ከኤርትራ ጋር ምንም አይነት ግንኙነት የለውም ብለዋል። ህወሃት ከአማራም ከአፋርም ከኤርትራም ሰላም ነው የሚፈልገው ማለታቸው ግን አነጋግረዋል። ነገሩ ሄዶ ሄዶ ወደ ለየለት የእርስ በርስ ግጭትና ጦርነት እንዳያመራ ተሰግተዋል።